ወይ ወይ ተጋጫችሁ፣ ወይ ተጋጫችሁ፣ ተጋጫችሁ። ወይ ኔ የኔ የኔ አባቶች የኔ እናቶች ተጋጫችሁ። ሰላም ሰላም፣ ውድ የዩቲዩብ ተከታታችሁ እንዴት ናችሁ? ደህና ናችሁ? እንዴት ለዚህ ሰዓት እና ደቂቃ ደረሳችሁ። ሰብስክራይብ፣ ሼር፣ ላይክ እያደርጋችሁ አበራታትም። ሰብስክራይብ አድርጉኝ። ዛሬ ወደ ገጠራማ ከታ አካባቢ እየሄዱ አብርሃም ከኤርሜላ ዘመዶች ጋር ለፕሮግራም እየሄደ ማኪናው እና ማኪና ተጋጨ ብላችሁ አትሰክሱን አትሰክሱን። ሲጀመር መንገዱ ምን ልትሄዱ ነው? ወደዛ አቆማችሁ እንጂ የሆነ ነገር ሊገጫ ወይ ሊሞት ስል ማለት ነው። ማኪና ውስጥ ሆናችሁ አሁን እንደዚህ አይነት አደጋ ሲፈጣር፣ እንደ ልጁ ካሜራን ይዞ መቀረጽ የሚችለው እሱ ናምሰ የለውም። እንደናንተ አይፈራም ደግሞ። እመቤትን ትላለች እንዴ አንቺ። እመቤትን የምንጠራ ማለት ነው እኛን የምንወዳት የምንጠራት ማንኛውም እምነት ማለት ነው። ይሄ በቃ ስራ ነው፣ ስራ ነው። ለምን ከእግዚአብሔር ጋር ከቅዱሳን ጋር ጫወታችሁ? እመቤት ትላለች። እመቤት ከፈለገች እዛ ትድፋሽ። ለምን ለምንድነው እሷም ስም የምትጠራ? እኛ የጭንቅ ቀን ደራሻችን ነች እንጂ እንደ አንቺ ለቀልድና ለጫወታ አይደለችም፣ ወይ ለውሸት ቦታ አይደለችም። እመቤት የምንጠራል ስንጨነቅ ስንቸገር፣ ለችግራችን ጊዜ እምንጠራናት እግዚአብሔርን፣ ስንጨነቅ ስንቸገር ከጭንቀት ቀን የምደርሰን እሱ ስለሆነ የችግራችን ጊዜ የሚደርሰን ሱ ስለሆነ የምንጠራ ነው። ስለዚህ አንቺን መቀለጃ አይደለም። እምነት ላይ አትቀልዱብን፣ እምነታችን አትቆሽሹብን። ስራ ከሆነ ስሩ፣ ዝም ብላችሁ እዛ። ስለዚህ ብትጋጫችሁ ራሱ ማለት ነው ፈጣሪ እንደዛ ራሱ እንደዚህ አይነት አደጋ ከፈለጋችሁ ደግሞ ከተመኛችሁ ይድረሳችሁ። ለምን ሰው የተመኛ ነው የሚያገኘው። ነገ ስትጋጩም የሆነ ነገርም ስትሆኑ ገደልም ብትገቡ እናንተ ቀድማችሁ የተመኛችሁ ስለሆነ ምን ቸገረን፣ ለምን ለእናንተ አንራራም። ስለዚህ ትቀልዳላችሁ። በእንደዚህ አይነት በሁሉም ነገር ትቀልዳላችሁ ትቀልዳላችሁ ስለዚህ ገደልን ብትገቡ ፈጣሪ ራሱ እንደዚህ አድርጎ ገደል ራሱ ቢያስገባችሁ ወይ እንደዚህ አነዳ አደጋ ራሱ እናንተ ላይ ቢደርሰው እኛ ምን ቸገረን፣ ቀድማችሁ ስለተመኛችሁ። ሲጀመር ደግሞ መኪና ከተገጭ የሆነ ነገር ከሆነ እስኪ አሳያችሁ ይላል አብርሃም ማለት እና ቃል እስኪ እስቲ ካሜራማን አሳያቸው ይላል። የሆነ ነገር ቢሆን ግን መኪና ምንም አይሆንም። ዝም ብሎ እዛ ቆመ ማለት ነው። በቃ ወይ ርኢስን ለመቀየር ነው ወይ የሩታ እምባ በቃ ብለን አልኮ ኮመንት ላይ ሄደን እኮ ዘቅስ እንደዚ የሩታ እምባ ከተመኛችሁ ገና ገደላ አስከባችኋል ብልን ተናገር ሳራ። ገና ሞ እውነት ነው የእሷ እምባ። ሴት ልጅ ላይ በተለይ ሴቶች ሴት ልጅ ላይ እንደዚህ ሲጫወት ወንድ ልጅ ተባባሪ የምትሆኝ ነጌ በጭራሽ አብርሃም አገባሽም ስለዚህ ደግሞ ሚያገባሽ እንደዚህ አንቺ ላይ ይጫወታል ማለት ነው። አስር እጅ ነው የምታገኝ አንቺም ደግሞ ምትመጣ ወደ አንቺ ህይወት የምትመጣ ሴት እሳት የሆነች አንቺን ገደል የምትከት ማለት ነው ትመጣል። ወደ ህይወት ትጠብቅ። ይህን ነገር እንዳትረሳ። ዛሬ ምንመኘው ምንሰራ ሁሉ ነገ ቁጭ ብሎ ይጠብቀናል ማለት ነው። አሁን ባዮን ራሱ ወይ በስተ እርጅናችን ወይ በስተ ድክመታችን ቤታችን ሰላመቾ ሰላም ተነስቶ ሰላም የምንፈልግ ጊዜ ሰላም፣ ፍቅር የምንፈልግ ጊዜ ፍቅር ሀትን ማለት ነው የምንቸገር ጊዜ ይመጣል። አንተ ቤት እንዳረሳ እሷ ደግሞ ተገፍታ ስለሄደች በእንደዚህ አይነት ሁኔታ ውስጥ ኔ ለእሷ ያራራ ሰውዬ እሷ ደግሞ ነገ ለእሷ ብራናል የምትጸጸትበት ነገር አይኖራት ማለት ነው። በዚህ ሰብስክራይብ ላይክ ሽር እያደረጋችሁ አበረታታችሁኝ። ውዶች ያና ድዳሉ ጨጓራ በሽታ ያነሳሉ። እኛ የሚቸገረን ራሳቸው ጉዳይ አንድ ሰው ፈልጎ ከሰራ ፈልጎ እንደዚህ ካደረገ ደስ ያለው በቃ፣ ስራ ከተመቸው እኛ የሚቸገረን